ውዴትን ቢትቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት መሰናዶ ታዳሚያን፣ በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ መሰናዷችን ባለፉት ተከታታይ የጥናቱ ክፍሎች መጽሐፍ ቅዱሳችንን ከመጽሐፍ ኢያሱ እያጠናን ቆይተናል። ይህ የዚህ ተከታታይ ትምህርት ሰባተኛው ክፍል ሲሆን የታዛዥነት ጥግ የሚል ርዕስ አለው። በጦርነት ቀጠና ውስጥ ማምለክ የሚል ንዑስ ርዕስም አለው። ምናልባት የቀደሙትን ለማየት ዕድል ያላገኛችሁ በትንቢት ቃል የወንጌል አገልግሎት የተለያዩ ገጾች እንድትከታተሉ እንጋብዛችኋለን። ደግሞም የእግዚአብሔር መንፈስ እንዲያስተምረን ጸሎት በማድረግ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግናለን። በምህረትህ ባለጸጋ ስለሆንክና ይህንንም ጊዜ እንደ ውድ ፈቃድ ስለሰጠህን ተመስገን። አሁንም በተለየ መንገድ እንድታስተምረን እንድትናገረን ወደ አንተ እንድታቀርበን እኛም ታዛዥነትን በአንተ መንፈስ ተምረን ተለማምደን አንተንም ማክበርና በመንገድ መሄድ እንድንችል እንድትረዳን እንጸልያለን። ስለሰማኸን ተመስገን። ክብር ሁሉ ለአንተ ይሁን፣ በጌታችን በኢየሱስ ክርስቶስ ያውና ዘላለማዊ ስም፣ አሜን። የታዛዥነት ጥግ፤ በጦርነት ቀጠና ውስጥ ማምለክ ከመጽሐፈ ኢያሱ ጥናታችንን ስንቀጥል ለመንገቢያ የሚሆነን ጥቅስ የተወሰደልን ከማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ይሆናል። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል በማለት ጌታችን ኢየሱስ ክርስቶስ የተናገረውን ቃል ይዘን እንጀምራለን። እንግዲህ ታምራዊ በሆነው የዮርዳኖስ መከፈል ሳቢያ የከነዓናውያን ነገሥታት በሙሉ ልባቸው ቀልጦ እንደነበር ኢያሱ ምዕራፍ አምስት ቁጥር አንድን ስናነብ እናገኛለን። አፋጣኝ ለሆነ ድል መንገዱ ተቃንቶም እንደነበር እናያለን። ምክንያቱም እንግዲህ አስቡት ዮርዳኖስ ተከፈለ። ከዛ በኋላ ይህንን ድንቅ ሆኖ የማያውቅ ታምር የሰሙ ሰዎች ናቸው። ከወንዙ ማዶ የነበሩት ተደናግጠዋል፣ ፈርተዋል። ወዲያውኑ እንግዲህ ወደ አፋጣኝ ጥቃትና ድል ውስጥ ለመግባት ምቹ ጊዜ ይመስል ነበር። እንግዲህ ይህ ቢሆንም የእስራኤል ተቀዳሚ ዓላማ ግን ይህ አልነበርም። በመጀመሪያ ከእግዚአብሔር ጋር ኅብረትን መፈለግ እንደነበረባቸው እናያለን። ስለዚህ በዘመቻው መካከል ራሳቸውን ለጌታ በድጋሚ ለመቀደስ ጦርነቱን ገትተው እንዴት በጌባል እና በገሪዛን ተራሮች መካከል ለመሰብሰብ እንደወሰኑ እናያለን። ዘመቻውን ሊያጠናቀቁ ትንሽ ሲቀራቸው ደግሞ አምልኳቸውን ወደ አዲስ ደረጃ ከፍ ያደረጉበት በሴሎ የሚገኘውን ቤተ መቅደስ ያቆሙበት ወይም የሰሩበትን ሁኔታ እናያለን። ስለዚህ እንግዲህ እነዚህን ሶስት ወሳኝ የሆኑ የአምልኮ ክስተቶችን ነው እንግዲህ በዚህ ክፍል የምንመለከተው። በመጀመሪያ አምልኮ ከድል በፊት የቃል ኪዳናቸውን እንዴት እንዳደሱ እናያለን። በኢያሱ ምዕራፍ አምስት ከአንድ እስከ ዘጠኝ ደግሞ በከነአን እንዴት የመጀመሪያውን ፋሲካ እንዳከበሩ እንመለከታለን ከቁጥር 10 እስከ 12። ቀጥለን ደግሞ አምልኮ በተራሮች መካከል ብለን ለአምልኮ የሚሆን መሰዊያ ኢያሱ እንዴት በኢያሱ ምዕራፍ ስምንት ላይ እንደሰራ እናያለን። በዚያም ስፍራ እንዴት ሕጉን እንዳስታውሳቸው በዛው በኢያሱ ምዕራፍ ስምንት ላይ ቀጥለን እናያለን። በመጨረሻ ለአምልኮ ደግሞ የተለየ ስፍራ እንዴት እንደተዘጋጀ ቤተ መቅደሱን የመትከል ሥራን ደግሞ እንዴት እንደሰሩ በኢያሱ ምዕራፍ 18 ቁጥር አንድ ላይ ተመልክተን ጥናታችንን እንቋጫለን ማለት ነው። እንግዲህ ለመነሻ እንዲሆነን አምልኮ ከድል በፊት የሚለውን እናያለን። የቃል ኪዳኑን መታደስም ደግሞ ከዚሁ ጋር አያይዘን እንመለከታለን። በዚያን ጊዜም ይላል እግዚአብሔር ኢያሱን የባልጩት መቁረጫ ሠርተ የእስራኤል ልጆች ሁለተኛ ጊዜ ግረዛቸዋለው ይላል። ኢያሱ ምዕራፍ አምስት ቁጥር ሁለት። እንግዲህ ጌልጌላ ማለት እስራኤላውያን በዘመቻቸው የመጀመሪያ ጊዜያት ላይ ማዕከላዊ እዝ እንዲሆናቸው የሰፈሩበት ስፍራ ስያሜ ነበር። ለዚህ ስም የተሰጠው ዋጋ ምን እያህል እንደሆነ በኢያሱ ምዕራፍ አምስት ቁጥር ዘጠኝ ላይ ስናነብ እናገኛለን። እንዲህ ይላል እግዚአብሔር ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባል እያለው አለው። ስለዚህ የዚያ ስም ስፍራ እስከ ዛሬ ድረስ ጌልጌላ ተብሎ ተጠራ ይለናል። ምንም እንኳን እስራኤል ከግብፅ ከወጡ ከአርባ ዓመት በላይ ቢሆናቸውም የተስፋይቱን ምድር ግን ገና አልረገጡም ነበር። አሁን ግን እግራቸው እየተረማመደበት ነበር። አሁን ጊዜው የግብፅን ነውር የማስወገድና ከእግዚአብሔር ጋር የነበረውን ቃል ኪዳን የማደስ ጊዜ ነበር። ስለዚህም ነው እንደገና እግዚአብሔር ለሁለተኛ ጊዜ የእስራኤል ልጆች ግረዛቸው የተባለበት ምክንያት። ያም ብቻ አይደለም፣ የፋሲካው የመጀመሪያውን ፋሲካ ከመብላታቸው በፊት የእስራኤል ወንዶች ተገርዘው ነበር። ማንም ያልተገረዘ ሰው ከዚህ ሊተባበር እንደማይችል ሕጉ ያዛልና፣ በዘፀአት ምዕራፍ 12 ቁጥር 48። ነገር ግን ቀድመው ወደ ከናን መግባትን እምቢ ስላሉ ቃል ኪዳኑ ፈርሶ ነበር። በምድረ በዳ ማንም እስራኤላዊ አልተገረዘም ነበር። እንግዲህ እንደምናነበው በኢያሱ ምዕራፍ 5 ቁጥር 5 ላይ እንደዚህ ይላል፤ የወጡት ሕዝብ ሁሉ ተገርዘው ነበር፣ ነገር ግን ከግብፅ በወጡበት መንገድ በምድረ በዳ የተወለዱት ሕዝብ ሁሉ አልተገረዙም ነበር። ስለዚህ እንግዲህ እነዚህ ያልተገረዙት ናቸው ቃል ኪዳኑን ያላደረጉ ናቸው። ምክንያቱም በአመፅ መንገድ የሄዱበት የወላጆቻቸው አካሄድ ስለነበር፣ አሁን ግን እነሱ የሚገረዙበት እድል ተሰጠ። ቃል ኪዳኑን ለማደስ የአካላዊ ምልክቱን በድጋሚ መፈጸም አስፈላጊ ነበር። የድርጊት ለዋናው ጉዳይ ቅድሚያ የሚሰጥ ነበር። ለእኛም ምሳሌ የሚሆነን ነው። ነገር ግን ይላል እግዚአብሔር ቃል አስቀድማችሁ የእግዚአብሔርን መንግስት፣ ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ስለዚህ እንግዲህ እነሱም ወደዚህ ወደተዘጋጀላቸው ምድር ሲገቡ ሄደው ርስታቸውን ከመውሰዳቸው ወይም ሌላ ሌላ ነገር ከማድረጋቸው በፊት በቅድሚያ ከእግዚአብሔር ጋር የነበራቸውን ግንኙነት የማደስን አስፈላጊነት ተለማመዱበት። እንግዲህ በከናን የመጀመሪያው ፋሲካ እንደተከበረ እናያለን። የእስራኤል ልጆችን በግልጌላ ሰፈሩ ከወሩም አስራ አራተኛው ቀን በመሸ ጊዜ በያሪኮ ሜዳ ፋሲካ አደረጉ ይለናል። እስራኤላውያን ከግብፅ ወደ ከነዓን ሲገቡ የመጡበትን ሂደት ቅደም ተከተል በተገላቢጦሹ እየፈጸሙ ነበር ማለት እንችላለን። ምክንያቱም እንግዲህ ከግብፅ ሲወጡ እንዴት እንደነበር ብንመለከት፣ ከግብፅ ሲወጡ የሆነው ነገር በመጀመሪያ ተገረዙ። ከዛ በኋላ ፋሲካን ነበር ያደረጉት። ቀጥለው ቀይ ባህርን ነበር የተሻገሩት። ቀጥለው በምድረ በዳ እንደቆዩና በመጨረሻ ዮርዳኖስን መሻገር ግድ እንደሆነባቸው እንመለከታለን። ከዛ ደግሞ እንደገና አሁን ሲደግሙ ተመልከቱ ከዮርዳኖስን መሻገር በኋላ ግርዛትንና ፋሲካን እንደገና ሲያደርጉ እናያለን። ከዛ በኋላ ነው እንግዲህ አሁን ወደ ከነዓን ሲገቡ የምንመለከተው። ስለዚህ የመጀመሪያው ፋሲካ ከግብፅ ነፃ የመውጣት ምሳሌ እንደነበር እናያለን። በአዲሱ ትውልድ የተከበረው ሁለተኛው ፋሲካ ደግሞ የተስፋይቱ ምድር የመውረሳቸው ተምሳሌት ሆኖ እናገኘዋለን። የመጀመሪያው ግብፅን መልቀቃቸው ነው። ሁለተኛው ደግሞ ወደ ተስፋይቱን መግባቸው ነው። ኢየሱስ ለመስቀሉ ጥቂት ሲቀረው አዲስ ምሳሌዎችን በመጠቀም ለዚህ ስርዓት አዲስ ትርጉምን ሲሰጠው እናያለን። በጉ እንጀራው ሆነ፣ ደሙ ደግሞ ወይን እንደሆነ እንመለከታለን። እንግዲህ እነዚህ በአሁኑ ጊዜ ከግብፅ ማለትም ከኃጢአታችን ያወጣንን እና ወደ ተስፋይቱ ምድር የሚያስገባንን የቤዛችንን ስጋና ደም የሚወክሉ ተምሳሌቶች ሆነው እናገኛቸዋለን ማለት ነው። ስለዚህ እንግዲህ በመጀመሪያ እግዚአብሔር ሕዝቡን በሚመራበት ጊዜ ለኢያሱ በሰጠው ጥበብ አድመው ከእሱ ጋር እንዲገናኙ ሲያደርጋቸው፣ ወደ እርስታቸው ከመግባታቸው በፊት የእርስታቸው ባለቤት ከእሱ ጋር ግንኙነታቸው የጠበቀ እንዲሆን ሲያደርግ እናያለን። እኛም እንደዛው ነው። ምንም እንኳን ሰማይን የምንናፍቅም ብንሆን ግን ከእግዚአብሔር ጋር ከሰማዩ ባለቤት ጋር አብረን ጊዜ ልንወስድ ይገባል። ቀጥሎ ደግሞ የምናየው በኢያሱ ምዕራፍ ስምንት የሚመጣው አምልኮ በተራሮች መካከል። ይህ እንግዲህ ለአምልኮ የሚሆን መሰዊያ እንዴት በዚያ እንደተሰራ እንመለከታለን። በኢያሱ ምዕራፍ ስምንት ላይ ሄደን በምናነብበት ጊዜ ቁጥር ሰላሳ ኢያሱ እንደዚህ ይነበባል እንዲህ ይላል። ቁጥር ሰላሳ የዚያን ጊዜም ኢያሱ በጌባል ተራራ ላይ ለእስራኤል አምላክ ለእግዚአብሔር መሰዊያን ሠራ። የእግዚአብሔር ባሪያ ሙሴ የእስራኤልን ልጆች እንዳዘዘ ሙሴ ሕግ በሕግ መጽሐፍ እንደተጻፈው በመሰዊያው ካልተወቀረ ብረት ካልነካው ድንጋይ እንደተሰራ እናያለን። በእርሱም ላይ ለእግዚአብሔር የሚቃጠለውን መስዋዕት አቀረቡ የደህንነትንም መስዋዕት ሰው ይለናል። እንግዲህ ምንድን ነው በዚህ ላይ የምናየው ካልን እስራኤላውያን ከነአን በገቡ ጊዜ ለእግዚአብሔር ምስጋና ይሰጡ ዘንድ በጌባል ተራራ ላይ መሰዊያን እንዲሰሩ ሙሴ ሲያዛቸው እናያለን። ይህ በጌባል ተራራ ላይ እንጂ በገሪዛን ተራራ ላይ እንዳልሆነ እንዳየው ለምን ተባለ ያለን እንደሆነ መሰዊያው እና ኢያሱ ባቆመው ታላቅ ድንጋይ ላይ ጽፎ ለሕዝቡ እንዲነበብ ያደረገው የሕጉ ቃሎች ሁሉ ከባርኮትና ከርግማን ጋር የተያያዙ እንደሆኑ እናያለን። ባርኮቱ በታላቅ ድምፅ በገሪዛን ተራራ ላይ ሲነገር፣ እርግማኑ ደግሞ በጌባል ተራራ ላይ ተነግሮ እንደነበር እናያለን። ኢየሱስ እኛ ባርኮቱን እንድንቀበል እርሱ ለእኛ እርግማን ሆነልን። ይህ መሰዊያ ለእኛ ኢየሱስ በእኛ ፈንታ የከፈለልንን መስዋዕት የሚያሳይ ግልጽ ምስል ሆኖ እናገኘዋለን ማለት ነው። እስራኤል በዘመቻው መካከል ራሳቸውን ለእግዚአብሔር በድጋሚ ለመስጠት ጊዜ ወሰዱ። ይህ ለእኛ የእነርሱን ምሳሌ በመከተል በግል ብቻ ሳይሆን ነገር ግን እንደተመረጡ የእግዚአብሔር ህዝቦች ራሳችንን በድጋሚ ለእግዚአብሔር እንድንሰጥ የቀረበልንን ጥሪ ያሳያል። እንግዲያው ሳይገቡ በፊት እንዴት እንደተገረዙ፣ ፋሲካውን እንዳከበሩ እናያለን። አሁን ደግሞ ወደ ተስፋይቱ ምድር ገብተው እያሉ እንዴት ወደፊት ግስጋሴያቸውን ቆም አድርገው የረዳቸውን እግዚአብሔርን በአምልኮ በፊቱ ቀርበው ሲያመሰግኑና የደህንነትንም የእሱን ሀሳብና እቅድ ሲማሩ እንመለከታለን ማለት ነው። እንግዲህ በመጨረሻ ደግሞ ከዚሁ ጋር በተያያዘ ህጉን የማስታወስ ስራ እንደሰራ እናያለን። ሙሴ ከዛም ለኢያሱ የእስራኤል ልጆች ሲያዩ በዚያ ስፍራ በድንጋዮቹ ላይ የሙሴን ሕግ ጻፈባቸው ይላል ኢያሱ ምዕራፍ 8 ቁጥር 32። ኢያሱ በጌባል ተራራ ላይ መሰውያን ከሰራ በኋላ ሁለት ድንጋዮችን አቁሞ በኖራ ለሰናቸው፣ ከዚያም በላያቸው ላይ የሕጉን ቅጂ ጻፈ። የጻፈው አስርቱን ትእዛዛትና በርካታ ሕጎችን ከባርኮቶችና ከእርግማኖች ጋር ያጠቃለለውን ዘዳግምን እንደነበር እናያለን። እንግዲህ ይህንን አደረገ በስተመጨረሻ ህዝቡ ለሁለት ተከፍሎ ህጉ ተነበበለት እኩሌታው በዚህ እኩሌታው ደግሞ በዚያ ነበር ይለናል ኢያሱ ምዕራፍ 8፡35 በእግዚአብሔርና በህዝቡ መካከል ያለው ቃል ኪዳንም በዚህ መልኩ እንደታደሰ እንመለከታለን ይህ ጥሪ ለእኛም ጭምር ነው ዛሬ የእግዚአብሔር ቅሬታ ህዝብ እንደመሆናችን እስከዛሬ እንዴት እንደመራንና ያፈሰሰልንን በረከቶች በማሰብ በየጊዜው ከእርሱ ጋር ያለንን ቃል ኪዳናችንን ማደስ ያስፈልገናል። በተቀደሰው የጌታ ራት ውስጥ ከግላችን መታደስ ባለፈ እንደ እግዚአብሔር ህዝብነታችን የምንታደስበትም የተለየ ጊዜ እግዚአብሔር አዘጋጅቶልናል ማለት ነው። ስለዚህ እነሱ ያንን ማድረግ እንደነበረባቸው እኛም ያንን እንድናደርግ ተጠርተናል። በመጨረሻ ለአምልኮ የተለየ ስፍራ ደግሞ በመጨረሻ ሲያቋቁሙ እናያለን። ይህን ደግሞ የምናየው በኢያሱ 18 አንድ ላይ የእስራኤል ልጆች ማህበር ሁሉ በሴሎ ተሰበሰቡ። በዚያም የመገናኛውን ድንኳን ተከሉ። ምድሩም ጸጥ ብሎ ተገዛላቸው ይላል። የተስፋይቱ ምድር በእስራኤል ተወረሰች። ሰባት ነገዶች ድርሻቸውን ባይቀበሉም ምድሩ ዋና ለሆኑ ነገዶች ተከፋፍሎ ነበር። የሮቤል ተዋጊዎች፣ ጋድና የመናሴ ነገድ እኩሌታው ከኢየሩሳሌም ማዶ ወደ ድርሻቸው ሊላኩ እንደነበር እናያለን። ነገዶች ከመለያየታቸው በፊት አስፈላጊ የሆነ የተለየ ተግባር ተፈጽሞ ነበረ። እርሱም የእስራኤል የአምልኮ ማዕከል የሆነውን የመገናኛውን ድንኳን የመትከል ስራ እንደሆነ እናያለን። የእግዚአብሔር የሚታይ ማደሪያ የሆነው ቤተ መቅደሱ ሁሉም ለአምልኮ የሚተባበሩበት የአንድነት ስፍራ ነው። ያለ እግዚአብሔር መገኘት የምድሪቱ መወረስ ትርጉም አልባም ቢሆነው ለዚህ ነው ትላልቅ ዘመናዊና ድኅረ ዘመናዊ ተግዳሮቶች ባሉበት በዛሬው ዘመን ኢየሱስ ለእኛ በሚማልድበት በሰማያዊ ቤተ መቅደስ ላይ ትኩረታችንን ማድረጉ በእጅጉ አስፈላጊ እንደሆነ ደግሞ ከዚህ እንረዳለን ማለት ነው። እንግዲህ ጥናታችንን ስንቋጭ ሙሴ መላው የዘዳግም መጽሐፍን ለሕዝቡ በመናገር ካስተላለፈ ገና ጥቂት ሳምንታት ያለፉት ቢሆንም ኢያሱ ግን ሕጉን ለሕዝቡ በድጋሚ ያነበበላቸው ለእስራኤል አባወራዎች ብቻ ሳይሆን ሴቶችና ልጆች ሁሉ ሕጉ ሲነበብ አደመጡ። ምክንያቱም ግዴታቸውን ያውቁ እና ይፈጽሙ ዘንድ አስፈላጊ ነበርና ነው። ከመጽሐፍ ቅዱስ እያንዳንዱ ምዕራፍና እያንዳንዱ ቁጥር ከእግዚአብሔር ለሰዎች የመጣ ቃል ነው። መመሪያዎቹን በእጃችን ላይ እንደ ምልክት መለጠፍና በግንባራችን ላይ ማሰር አለብን። ቢያጠኑትና ቢታዘዙት እስራኤላውያንን እንደ መራ ቀን፣ በደመና ደግሞም ሌሊት በእሳት አምድ የእግዚአብሔርን ህዝብ የሚመራ አምላክ እንዳለን እናያለን ማለት ነው። ስለዚህ እንግዲህ ጥናታችንን ስንቋጭ ሁል ጊዜ እግዚአብሔርን መፈለግ፣ እግዚአብሔርን ማስቀደም፣ በእኛ ስሌት አለመሄድ፣ እሱ በሚጠራን እና እሱ በሚያዘን መንገድ መራመድ እንድንችል እግዚአብሔር ጸጋውን ያብዛልን። ጌታ ይባርካችሁ።